ከዚህ ከእሱ ከማመኑና ይሄ ጸብ ከመፈጠሩ አላምንም ብሎች ጥሎች ከመሄድ ውጭ ሌላ ነገር አላችሁ ወይ? ሌላ የሚያጣላችሁ የሚያባላችሁ ነገር አለው? ወንድምዬውን ደሙን ላለማፍላት ላለማናደድ እናንተ ሁለታችሁ መስማማት አለባችሁ ነው። ሁለት ደግሞ ሁለት ደግሞ ገኒም ብትሆን በቃ እሷ በእርግጠኝነት እኮ እያወራች ያለችው አስመርምረኝ ነው ሲጀመር። ባለፈውም ራሱ ኮሜንት ላይ ሳይ እኔ መሰለኝ ልጅ ከተወለደ በኋላ ነው ዴን የሚመስለኝ። ቁም ነገር ላይ ጥሩ ቦታ እንድደርስ አይደለም። እንዳንተ አይነት አይደለም እንዳንተ አይነት አስረግዞ ከሀዲ ቀርቶ ኖርማልም ሰው አንተ የማይጠቅም ነገር ወሬ አታወራም። መጀመሪያ አንተ ይቅርታ ጠይቃ ጥፋት ይበልጣል ነገር ልገደልም ይችል ወንድምሽ ሰይጣን እንደሆነ ታያለ። እሺ በቃ ሌላ ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። የሳሚዮ ቤተሰቦች እንዴት ናችሁ? ሁሉ አማን ነው ወይ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ከሷ ጋር ያው የጀመርነው ነገር አለ። ዝም ብሎ የሚታው አደለም። አንዳንድ ጊዜ ግንኙነቶች ዝም ብለሽ መታያቸው ግንኙነቶች አሉ። ከዛ በዘለለ ደግሞ ልጅን የሚያክል ነገር ከተፈራ ወይም ከተፈጠረ በኋላ ደግሞ ዝም ብሎ መለያየቱ እጅግ በጣም ከባድ ነው። በተለይ ደግሞ ለአንቺ ለሴቷ ማለት ነውና ራሱም ራሱ እሱ ራሱ ዝም ብሎ አንድ ነገር አድርጎ ዝም ብሎ ማለፍ አይቻልም። በዘመኑ ከባድ ነው ትተሽ የሆነ ወይ እስከ መጨረሻው ድረስ የሆነ ነገር ማድረግ አለበት ማመንና መቀበል አለበት፣ ወይ ደግሞ ያው በምትግባቡበት መንገድ አውርታችሁ ነገሮችን መፍታት መቻል አለባችሁ እንጂ ዝም ብላችሁ አየር ላይ የሚተው ነገር አይኖርም። በዓል ይለፍ ብለን ነበረ መስቀልን እና ገኒም ደግሞ የለችም። ለበዓል ገብታ ክፍለ ሀገር ነው ያለችው። ሳሚ ግን አለ ቤት ነው ያለው። ዛሬ እኔ በተቻለ መጠን አንቺና እሱ ለማስማማት ነው ሙከራ ጥረትም የማደርገው ማለት ነው። እና አንቺ ምንድነው እሱ ያው በተረጋጋ መንፈስ ለማውራት ሞክሪ። እሱ ያለሽን ያደረገሽን ምናምን ነገር ጀስት መተውና መርሳት ነው። መሀላችሁ ያው ያልተወለደም ቢሆን ልጅ አለና ከባድ ነው፣ ዝም ብለን ልናልፈው የማንችለው ነገር ስለሆነ ማለት ነው እና ያው ምንት ያለሽ አንቺ ምንም ምንው ነገር የለም። ማለት ከሳሚ ጋር ተስማምተን እንኖራለን ብዬ አላስብም። ትስማማላችሁ አትስማሙም? ገና ማለት አሁን እኮ አንድ ነው ችግሩ፣ እሱ አለማመኑ አለመቀበሉ ምናምን ነገር ነው አይደል? ከዛ ውጭ ሌላ ችግር አለባችሁ? እና አንቺና እሱን ጠላታሞች የሚያደርጋችሁ ችግር አለ? እንደ ምናልባት እኔ የማላውቀው ነገር ምክንያቱም ማስታረቅ የሚሳካ አለ የማይሳካ አለ። ሙሉ ለሙሉ ብትለፊ ብትደክሚያ ሺ ጊዜ ብትደክሚ ምንም የማይሳካ ማስታረቅ አለ። ደግሞ ነገሮች የምታቀራርቢያቸውና የምታያቸው ነገሮች ትተሻቸው ከዛ አብረሽ ለመስማማት አንድ ለመሆን የምትሞክሪያቸው ነገሮች አሉና ከዛ አንጻር እናንተ ምናልባት የማላቀው ነገር ካለ ብትነግሪኝ አሪፍ ነው ከመልፋትይም ከመልከበይም በፊት ከዚህ ከእሱ ከማመኑና ይሄ ጸብ ከመፈጠሩ አላምንም ብሎች ጥሎች ከመሄድ ውጭ ሌላ ነገር አላችሁ ወይ? ሌላ የሚያጣላችሁ የሚያባላችሁ ነገር አለ ወይ? ሌላ ነገር የለም፣ ምንም የደበቅሽኝ ሚስጥር የለም። ስለዚህ እንሞክራለን የተቻለንን ማለት ነው። ወንድምሽም ቢሆን ያው እኔ ብጠራና አብረን ቁጭ ብለን ብናወራ አሪፍ ነበር፣ ግን እሱ ትንሽ የሚቸኩለው ነገር አለና ሳሚ ፊት ደግሞ አንድ ነገር ቢባባሉ ያው ድብድብ፣ ምን ሌላ ነገር ምናምን፣ ጭቅጭቅ ይፈጠራልና ያንን ስለፈራሁኝ ነው ወንድምሽን ያልጠራሁት። ዛሬ አንቺን ብቻ የጠራሁሽ ማለት ነው። ለማንኛውም እንግባስ ያለውን ነገር እኔ ያው እሱ ሳሚ ምን አይነት ነገር ይመልስልና የሚለውን ነገር እኔና ቀስ እያልን እስቲ ነገሮችን ለማስተካከል እንሞክራለን። ስለዚህ ወደ ውስጥ እንግባና ያለውን ነገር ማየት ነው። ቤተሰቦቻችን እናንተም እነሱን የሚያስታርቅ እነሱን እንትን የሚለው ወደ በፊት አቋማችን የሚመልስ አስተያየት ሃሳብ እየሰጣችሁት ቆዩ፣ ጥሩ ነው እያስበለኝ፣ ምናልባት ካለኮን አሁን ካልወጣ ነው ብዬ ማሰብ ነው። አለ እንዴ? እያለ ነው ዝም የምትለው፣ እያለክ ነው ዝም የምትለው። ቁጭ በልና እናወራ። ሰላም ተባባሉ። ሲጀመር ሰላም ተባባሉ። ሰው አብሮ በልቶ አብሮ ጠጥቶ እንደዚህ ይደብራል? እግዚአብሔር አብሮ መብላት መጠጣት እኮ አለ። እና በአንድ ቀን እኮ በአጋጣሚ እኮ አደለም ልጅ የተፈጠረው መቼም አውርተ ተግባብተ አንሶላ ተጋፈ ምናምን ነው አይደል ብዙ ነገር ተደርጎ እኮ ነው እንጂ በአንድ ቀን እንደ እንትን ልጅ ዝም ብሎ ነገር አደለም በአንድ የሚፈጠረው። ስለመቀጠልና ስላም ስላለመቀጠል ስለመቀጠልና ስላለመቀጠሉ በኋላ እናወራለን። አሁን አይደለም። ቁጭ በይ፣ ና ቁጭ እዚህ ጋር ቁጭ ምንድን ነው የመጣችሁ? አትበል። በእናትህ በእግዚአብሔር ያማ እንዲ ለምንማ እንደመጣች እኮ ግልጽ ነው። ምንድን ምን ይመስላል ሆዷ ውስጥ ያስቀመጥከው ድንች ሰርተህ ቢ ብላ ሆዷ የተቆዘረ ነው። እንዲህ የሚመስል ልጅ እኮ ነው። ልጅ ደግሞ ዝም ብሎ የሚታየው ነገር አይደለም እኮ ዝም ብላ ከመሬት ተነስተ በቃን። ያልፈልግም ስላልክ ነው የሚሆነው። ወንድምየውን ደሙን ላለማፍላት ላለማ አናደድ እናንተ ሁለታችሁ መስማማት አለባችሁ ነው። ሁለት ደግሞ ሁለት ደግሞ ገኒም ብትሆን በአንተ ደስተኛ ልትሆን የምትችለው ወይ ተስማምተህ የሆነ የዛን ቀን እሷ ደንግጣ ምናምን ዘላ ያቀፈች የልጅ ነገር ሆኖባት ነው እንጂ ልቧ ያልተሰበረብን እንዳይመስል። ላጠፋው ጥፋት ልቧ ተሰብሮባት አዝናባለች፣ ገኔ አዝናባለች። ይሄንን መካስ አለብን ነው ያልኩ ገና እንዴት ለምን ይዛት መጣ እኔ እኮ እሷን ማየት ራሱ አልፈልግ ከአንተ የወጣ ነገር እኮ እሷ ውስጥ አለ እስካሁን ድረስ እኔ እርግጠኛ አይደለሁም በቃ በእርግጠኝነት እኮ እየወራች ያለች እኮ አስመርምሬ ነው ሲጀመር ባለፈውም ራሱ ኮሜንት ላይ ሳይ እኔ መሰለኝ ልጅ ከተወለደ በኋላ ዲኤንኤ የሚመስለኝ ለካ ሳይወለድም ዲኤንኤ ቼክ ማድረግ ይቻላል ህህ ራሱ ይቅር የምትለው ታውቀዋለህ። መጀመሪያ እርጉዝ ናት ወይ ነው እ ስታስመረምረኝ አይደል? ሁሉንም ነገር ከኔ መስማት አፈልግም አይደለም። ከኔ መስማት ካልፈለግክ ደግሞ አስመርምረኝ በአማርኛ አንድ ሁለት። ደግሞ ሌላ ጠላትነት አላች ወይ። በእሷ በኩል ጠይቄ ምንም አይነት ጠላትነት የለንም እኔና እሱ ጀስት ይሄ ነገር ነው እንጂ እንትን ያጋጨን ሌላ ጠላትነት ሌላ መጥፎ ነገር የለንም ብላ መልሳልኛል። አንተ ጋር ያለውን ነገር ደግሞ መስማት እፈልጋለሁ። ግን በቃ ወንድም ያደረገብኝ ነገር ነው እሷ ላይ እራሱ እንድቆርጥ ያደረገኝ።

እህቴ እራሱ ለምን ስልህ በቃ ማን፣ እግሯን ለምን ትከፍታለህ? እንዳንተ አይነት እንዳንተ አይነት ወዲህ ሲያከትማት ነው እግር የሚያስፈልግ። አይ መጀመሪያ እህቱን መቆጣጠር ነው እንጂ ሲጀመር የሰው ሰው መደብደብ። አንድ ነገር አስብ። ሁሌ አንድ ሴት አብረሀት ስትተኛ ከሆነ የሆነ ሰው እህት ነች። ገባ። ዝምብላ ሰው አይደለች የሆነ ሰው እህት ነች። አንተ እህትህን ከሆነ ሰው ጋር ስትተኛ ማየት እንደማትፈልጉ ያ ወንድምም ልክ እንደዛው አይፈልግም። ቁም ነገር ላይ ጥሩ ቦታ እንድትደርስ አይደለም። እንዳንተ አይነት አስረግዞ ከሃዲ ቀርቶ የኔ መሆኑን በምን የአንድ ቀን ስህተትም ቢሆን ታውቂያለሽ። ምንድን ነው የአንድ ቀን ስህተት ነው። በቃ አንዴ ተሳሳትን ነው። በትምህርት ቤት ጀምሮ ፍቅር ውስጥ ነን፣ ተ- አለች እኔን እያጫነበርክ ነው። አይደለም ፍቅር እኮ ሊኖር ይችላል። እንደ ፍቅረኛ ሞች ሆነን ብዙ ጊዜ ቆይተናል። ግን ደግሞ ያ ነገር የተፈጠረው አንዴ ነው። በቃ እኔ አሁን እያልኳቸው ያለሁት ነገር ሰላም አውርዱ፣ ታረቁ፣ አብራችሁ ለመሆን ሞክሩ። ማላችሁን ዳሚ የጠፋውን ፍቅራችሁ ለመመለስ ሞክሩ። ፍቅራችሁ ተዋዳችሁ ነው ተፋግራችሁ እንደሆነ የታወቀ ምንም ከሷ ጋር ነገር የለም። በቃ እሷ እርጉዝ ናት አለች የሚለው ነገር ይረጋገጥ። ከዛ ደግሞ ከዛ በኋላ የምናደርገው ማለት እንጂ እኔ እናቴን ድጋሚ እሷን እዚህ እያመጣሁ አስከፋት። እርግዝና ይረጋገጥ። ከዛ ደግሞ እሱ እኮ የራሱ ግዴታ ነበረ መጠንቀቅ እኮ ነበረብኝ። ግን አሁን እዚህ ጋር እናቴ እናቴ እናቴ ትላለህ። የእኔ ቤተሰቦች አይከፉም። የእኔ ቤተሰቦች በእኔ አያዝኑም። አንቺ እኮ ነሽ አስከፋሻቸው። እራስሽን መቆጠብ ነበረብሽ፣ ከወንዶች ጋር ከምትንዘላዘኝ እራስሽን እንደ ሴት ክብርሽን መጠበቅ ነበረ። እንዴ ጊዜ ነው።

ከዱላ አያንሱም። እኔን እንደዚህ እንዳንተ ቢመቱኝ ይሻለኛል። አንተ የምታ የምትናገራቸው አማርኛዎች በጣም ከባድ ናቸው። ረይ ምንም ካንቺ ጋር መጨቃጨቅ አልፈልግም። ሴትዮ በሰላም ውጪልኝ። በቃ እኔ እንዲህ ብዬሽ መሱ ፊትም ሌላ ሰው ፊትም በቃ ስለ አንቺ ክፍል እንትን ማለት አልፈልግም። እርቅ ግድነቱ ተጀመር ስለ ሕፃኑ ለማውራት እርጉዝ ነች እርጉዝ አይደለችም ለማለት በእያንዳንዱ ነገር ማለት ነው። መጀመሪያ እንትን ያስፈልጓል። መታረቅ ያስፈልጓል። እናንተ ሰላም ማውራት ያስፈልጋል። ዝም ብለህ ነው። ስለዚህ አንቺ ወንድምሽ ጋር ተባብረሽ እሱ ላይ እርምጃ ያው አታ አላቅም ነው ምትይል፣ ግን ወንድምሽ ዞሮ ዞሮ አጥፍቷል። ለወንድምሽን ተከታሽ እሱን ይቅርታ የምጠየቅ ሳሚ ነው። ሳሚ ደግሞ ለዚህ ሁሉ ነገር ድርጊት ምክንያት የሆንከው አንተ ራስ ነህ። አንተ ራስ አልፈልግም እኔ ከኔ አላረገሽም ብለህ ጥላት ባትመጣ ኖሮ ስትነግረህ ይህ ሁሉ ነገር አይፈጠርም። አንተ ደግሞ ለዚህ ያለበትን ሁኔታ ዝበናዳንተ ስለዚህ ከሁለት አንዳችሁ ሁለታችሁ እርስ በራሳችሁ ይቅርታ ይቅርታ መባባል አለባችሁ። ከዛ በኋላ ሰላምታ ወ ከዛ ነው ወደ ቀጣዩ ነገር የምንሄደው። እናንተ በስነስርዓት እንዲህ እየተጨቃጨቃችሁ እየተሰዳደባችሁ ሳይሆን በስነስርዓት መነጋገር ባንቺ ምክንያት እኮ ወንድምሽ በዓልን እንኳን ከእናቴ ጋር እኮ አላሳለፍኩም ወንድምሽን ተክተሽ ነው። መጀመሪያ እሷ ይቅርታ ብላ፣ ከዛ ደግሞ ነገሮች ሲረጋገጡ ብቻ ነው ከሷ ጋር ሰላም ማውረድ የምንችለው። ሰላምም ደግሞ የሚወርደው በእኔና ባንቺ መሀል ምንም አይኖርም። ከዛ ምንም ስለዚህ ስለምጠግብ ነው እኔ አሰ ዋት ይቅርታ ጠይቄው፣ እስኪ ቃላቶች እንዴት እንደሚያሉ ሳሚ፣ በእኔ ቦታ ብትሆን

መጀመሪያ አንቺ ብታስረጅ እንደዚህ ነበር ነበር አንተ ላይ ነገር፣ ከዛ አንቺ ይቅርታ ለዚህ ሁሉ እሱ አንተ ነገር አይፈጠርም።

ቁጭ ብላ እኮ እንትን ማለት እኮ መፍትሄ መፍጠር ይቻላል እኮ፣ ከዛ በኋላ ማለት ነው። ስለዚህ ካንቺ ምርመራ ፈልጋለሁ። እርጉዝ እርግዝና እ አስመርምራይ አብረን ሄደን